ማን ነው ይሄ ልጅ የሚያስታውስ? ከሳምንታት በፊት በቲክቶክ ብዙ ቪዲዮ ይህንን ልጅ በተመለከተ እየተለቀቀ ነበረ። ይህ ልጅ የሳምሪ ወይም የጂጂኪያ ልጅ የሆነችውን ፎቶዋን በፖስተር መልክ በማሰራት ሁሉም ሴቶች ሊያከብሯትና ሊፈሯት የሚገባ ሴት በማለት ጥቅስን ጽፎ የእሷን ፖስተር አድርጎ በመሃል መገናኛ ላይ ፎቶዋን ለሕዝብ ሲያሳይ ነበረ። ይህንንም ድርጊቱን በተለያዩ ሶሻል ሚዲያዎች ብዙዎች እየተቀባበሉት ነበር። ብዙዎችም ይህንን በመመልከት የተለያዩ ሀሳብ አስተያየት ሲሰጡ ነበር። ታዲያ ይህ ልጅ እውነቱን ወዷት ነው ወይ ሲሉ ሌሎች ደግሞ አየለም ጂጂኪያ ልጇ በብዙ ሰዎች እንደምትወደድ ብዙ ሰዎች ላይም አይምሯቸው ውስጥ አለች ተብላ እንድትታሰብ ያደረገችው እናትየው ከፍላ የምታሰራው ሴራ ነው ሲሉ ብዙዎች ሀሳብ አስተያየት ሲሰጡ ቆይተዋል። ታዲያ የዚህ ግለሰብ የቲክቶክ አካውንት ብዙዎች ግልጽ ሆኖ ስላላገኙት የዚህን ልጅ ሀሳብ ለማወቅ በተለይ ደግሞ ከዛ በኋላ ለቀቀው ነገር ስለሌለ ብዙዎች ጥያቄ ሆኖባቸው ቆይቶ ነበር። ይህ ግለሰብ ታዲያ በድጋሚ አንድ ቪዲዮን ሰርቷል። እንደበፊቱ በፊቱ ተመሳሳይ የሆነ ቪዲዮ ሙሉ ቪዲዮውን አሁንም ይዘንላችሁ መተናል። የዚህ ልጅ ሀሳብና አስተያየትን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን፣ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታ ይዘን ዝርዝር መረጃዎቻችን እናልፋለን። እንግዲህ በቪዲዮ መግቢያ እንደነገርኳችሁ ይህ የመጀመሪያ ፖስተሩ ነበረ። በመሃል መገናኛ ላይ ይዞ የወጣው ዘጎልደን ገርል፣ ሁሉም ሴቶች ሊያከብሯት፣ ሊፈሯት የሚገባ ሴት በማለት በቲክቶኩ ለቆት ነበር። ታዲያ እሱ ቲክቶክ ላይ ብዙ ሳይታይ ቀርቶ ብዙዎች ይህንን ፎቶ ቪዲዮ በመቀባበል በተለያዩ ቦታዎች ነው ሲሰራጩ የነበረው እና ይህንን ነገር የሚለቀው ግለሰብ ትክክለኛ አካውንቱ ምንድን ነው? እውነት የእውነቱን ሀሳብ አርጎት ነው ወይ የሚናገረው ብዙዎች ሲናገሩ ነበር። በተለይ ደግሞ የተጠቀመው ቃል ሁሉም ሴቶች ሊፈሯት የሚለውን ቃል ብዙዎች በመደጋገም ምን ስለሆነች ነው የምትፈራው? ምን አይነት ሀሳብስ ነው የምታስተላልፈው? በማለት ብዙዎች ሀሳብ አስተያየት ሲሰጡበት ቆይተው ነበረ። በተለይ ደግሞ ይህ የጂጂ ኪያ የሳምሪንና ሴራ ነው የሚሆነው ብዙዎች ሳምሪን እንደሚወዱ አድርጋ ለማስወራት የተጠቀመችው ሀሳብ ነው ሲሉ ነበር። ታዲያ እንግዲህ ይህ ልጅ ሌላ አዲስ ቪዲዮ ለቋል። ከአንድ ቀን በፊት የተለቀቀ ነው። የዚህ ልጅ አካውንት እንዲኸው፣ ሳንቶስ ይላል በቲክቶክ ያገኘ ነው አካውንት እንደሚያሳየው። ታዲያ ዛሬ ደግሞ ይዞት የመጣውን ተመልከቱ። ከላይ በጽሁፍ እዩልኝ የእግዚአብሔር የጥበብ ምህንድስና ብሎ በመቀጠል ደግሞ ፖስተሯን የእሷን ፎቶ በማሰራት እንደ በፊቱ ነው እንግዲህ የለቀቀው ማለት ነው። በአሁኑ ላይ የለቀቀው ጽሁፍ ያደረገው ዘዋን ኤንድ ኦንሊ ፐርፌክት ገርል ኦንዘወርልድ በማለት ነው ጽሁፉን ያጋራው ማለት ነው። ያው ይህ በአማርኛው ብቸኛዋ ፐርፌክት ሁሉን የምታሟላ ፐርፌክት፣ ቀጥታ ትርጉሙ እንግዲህ ምን እንደሆነ ባይገባኝም ሁሉን ነገር የምታሟላ ሴት በዓለማችን የምትገኝ ብቸኛዋ ይችነች በማለት ነው እንግዲህ ሳምሪ የኢሬቻን ባህል ምክንያት በማድረግ የተነሳችውን ፎቶ በፖስተር በትልቁ በማሰራት በድጋሜ ይህ ግለሰብ ወደ ተለያዩ ቦታዎች መረጃውን እያሰራጨ የሚገኘው በየመንገዱም ይህን ፖስተር ይዞ ሲሄድ ነው እንደታ የመረጃዎቹ ሲጋሩ የነበረው ታዲያ አሁን በለቀቀው ቪዲዮ ብዙዎች ጋር በዚህኛው ቻናሉ እየደረሰ ይገኛል ማለት ነው። ብዙዎች ሀሳብ አስተያየት ሲሰጡ ነበረ። እስቲ ጥቂት ኮመንቶቹን እናስነብባችሁ። እንግዲህ ከላይ እንደምትመለከቱት ጀርመን ስፖንሰር እንጀራ ማብሰል ይላል። እንግዲህ ያው ጀርመን ሀገር ሳምሪ ስለምትኖር ያው ይሄንን እንጀራ እያበሰልክበት ነው፣ የጀርመን ሀገር ቪዛም እያመቻቸ ነው የሚሉት ብዙ ሰዎች ነበሩ። እሱም በኮመንት መልሱ ከጀርመን ጉዳይ የለኝም ከንግስቷ ልጅ እንጂ ከንግስቷ እንጂ፣ ይቅርታ፣ ከጀርመን ጉዳይ የለኝም ከንግስቷ እንጂ። ያው ንግስት እያለ የሚጠራው ሳምሪ ነው ማለት ነው። በመቀጠልም እውነትህ ነው ይቺ ሀገር አትጠቅምክም እያሉ በቃ ብዙዎች ያው ሳምሪ ውጭ ስላለች ሳምሪን አፍቅሮ ለመሄድ ያሰበም ነገር ነው ለመፈመስም ነው እያሉ ብዙ ሀሳብ አስተያየት ነው የሚሰጡት ያው እሱ ግን በመልሱ እኔ ከምንም ከምትኖርበት ሀገር ችግር የለብኝም ከሷ ምንም ጥቅም አልፈልግም እኔ እሷን ነው የምፈልገው ለእሷ ነው ትልቅ ቦታ ያለኝ እያለ ነው ደጋግሞ ሲመልስ የተመለከት ነው ማለት ነው ልጄን አግባት አለች። ሆይም ብሎ ኮሜንት ያደርጋል። እዚህ ጋር ደግሞ እንደምትመለከቱት ያው የጂጂ እናቷ እንደጠየቀች አድርገው ሁሉም በቀረብኝ ሁሉም በቀረብኝ እሷን አግብቼም ብሎ መልሷል። እዚህ ጋር በመቀጠል በቀደም ሳነሳላችሁ የነበረው ኮሜንት ሀሳብ ነበረ ጂጂ ከፍላክ ነው ወይ የሚል ብዙዎች ነው ይህን ቪዲዮ በበቀደሙ መሃል መገናኛም ላይ ባሳየው ብዙዎች ሲናገሩት የነበረው የጂጂ ኪያ ስራ ነው እናቷ ጂጂ የምታደርገው የተለያዩ አክሽኖች ናቸው ይሄ ጉዳይ ሲሉ ነበረው ዛሬም በኮሜንት አንዷ ጂጂ ከፍላክ ነው ወይ? ብለዋለች። አዎ ጂጂ ከፍላኛለች፣ ይቺን የመሰለች ልጅ ወደ ምድራችን ስላመጣች ብሎ ነው የመለሰው። እንግዲህ ይህ ግለሰብ በጣም ፍቅር እንግዲህ ከሳምሪ እንደያዘው ነው ደጋግሞ በኮመንትም ለመመልከት የቻልነው ማለት ነው። ያው ብዙ አይነት ነገር ነው ጀርመን ለመሄድ ነው ወይ የምትጋጋጠው የሚሉት አሉ። ያው ምንም አይነት ነገር ከምትኖርበት ሀገር እንደሌለው በአጠቃላዩ ግን እሷን እንደሚወዳት በተለይ ደግሞ ንግስት ነች እያለ ሁሉ ያው እንደሚለቅም ጭምር ነው። እዚህ ጋ እሷ የድሮ አልኩኝ፣ ኢትዮጵያ መታ በነበረችበት ጊዜ የተነሳችው ፎቶ ነበር። የሞዴሊንግ ስራዋን ለማሳየት ከሆነ ፎቶግራፈሮች ጋር አንድ ላይ ስራዋን ስታሳይ ነበር። ታዲያ እዛ ላይ የተጠቀመችውን ፎቶን በመውሰድ በራሱ ቻናል ይሆናል ። ይኸው የቲክቶክ አካውንቱ ነው። ንግስቶይ ሺ ዓመት ንገሺ ብሎ እዚህ ጋር በራሱ ጽሁፍ ከላይ አድርጎ ፎቶዋንም አድርጎ ለቋል። ከዚህ በፊትም የተለያዩ የእሷን ፎቶና ቪዲዮዎች ነው የሚለቀው ይህ ግለሰብ። እንግዲህ በቀጣይ ይህንም ፖስተሯን እያደረገ መልቀቅና መቀጠሉን ይሄድበታል የሚለውን ጉዳይ አብረን የምንመለከት ይሆናል። በዛሬው ቪዲዮ ግን ያው የብቸኛዋ ሁሉን ነገር የምታሟላ ፐርፌክት ሴት ነው ሲል እንግዲህ ፖስተሯን አሰርቶ በድጋሚ እሷን ሲያመሰግን ነበር። የበቀደሙ ብዙዎችን ያስቆጣ ድርጊት እንደሆነ እሱም ተረድቶታል ብዬ አስባለሁ። በተለይ ደግሞ ሁሉም ሴቶች ሊፈሯት የሚገባ ግለሰብ ሲል የተናገረው ንግግር ብዙዎችን አስቆጥተዋል። ለምንድን ነው የሰው ልጅ የሚፈራው? የሚፈራው አንድ ፈጣሪ አንድ አምላክ ነው። ምን አይነት አስተሳሰብ ነው ያለው? እያለ ብዙ ሰው እየወቀሰው ይገኛል ማለት ነው። እንግዲህ የቲክቶክ አካውንቱ ይህ ግለሰብ ይኸው በምስሉ የማስቀምጥላችሁ ይሆናል። ሳንቶስ ወይም አት ጂ ኢ ቲ ጌት ዶት ቦስ ሰባት ሚል ነው ዩዘር ኔሙ ጌት ዶት ከዛ ቦስ ከዛ ሰባት የሚል ነው ይዞር ነሙ እንግዲህ ያው ፎሎ አርጉኝ። የሚለቃቸው የተለያዩ ጉዳዮች ይኖረዋሉ ነው ያለው። በቀጣይ የሚሰራቸውን ነገሮች በተለይ ሳምሪን የሚመለከቱትን የምናጋራችሁ ይሆናል። ብዙዎች ግን ለመፈመስ የሚደረግ መጋጋጥ ነው ሲሉ ነው አጠቃላይ ስላለው ነገር ሲገልጹ የነበረው ማለት ነው። በቀጣይ እንግዲህ ስላሉት ጉዳዮች በተለይ ደግሞ ጂጂ እየከፈለች ነው እንዲህ እያደረገች የምትገኘው የተባሉትም ስለሚወሩት ወሬዎች ምናልባት ጂጂኪያ የምትሰጠው መልስ የምትካለ አብረን የምንመለከት ይሆናል። አጠቃላይ ግን ሳምሪ ፖስተሮች ስለሚሰሩላት ጉዳይ እሷ ምንም አይነት ነገር መልስ የሰጠችው የለም። በራሷ ቲክቶክ አካውንትም ሼር ያደረገችው ወይም ሪፖስት ያደረገችው ነገር የለም። የተለያዩ ንግግሮች እሷን የሚደግፉ በተለይ ደግሞ እሷን የሚያጠነክሩ ንግግሮች ሲሆን ብዙ ጊዜ ሪፖስት በማድረግ ነው እንግዲህ ቲክቶክ አካውንቷ ላይ የምንመለከታት ይሁን እንጂ ይህ ግለሰብ ለሚያደረገው ድርጊት ግን ምንም አይነት ነገር ሪፖስት በማድረግ ወደ ራሷ የቲክቶክ አካውንት አላመጣችውም። ያው ይሄ ነገር ያው የልጁ አካሄድ ትንሽ ግራ የሚያጋባ ነገር ስለሆነ እሷ የሚያመነችበት ስለ የማይመስለን እንዲሁም የፌዝና ለመፈመስ የሚያረገው አይነት ጥረት እንደሆነ የተረዳችሁ ስለመሰለን እንግዲህ ያው እሷም ወደ ቲክቶክ አካውንቷ አላመጣችሁም ብለን ነው እኛም መደምደም የምንችለው። ያው ይህ ነገር ለመፈመስ የሚያደረገው ጥረት ነው ብላ የተረዳች ይመስለኛል። ለዛም ነው ምንም አይነት ሀሳብና አስተያየት ያልሰጠችው። በቀጣይ እንግዲህ የምትናገረው ነገር ካለ አብረን የምንመለከት ይሆናል። በአጠቃላዩ ለዛሬ ዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።